ሰላም የተወደዳችሁ የቲክቶክ ቤተሰቦች ጌታችን ኢየሱስ ክርስቶስ በእመቤታችን እቅፍ የተሰደደውን ስደት ወይም ደግሞ እመቤታችን ቅድስት ድንግል ማርያም የተወደደውን ልጇን አዝላ ከዮሴፍና ከሰሎሜ ጋር ከኢየሩሳሌም ወደ ግብፅ የተሰደደችውን ስደት በዘመነ ጽጌ እየተነጋገርን ነው ያለ ነው። እንግዲህ ባለፈው በሰራሁላችሁ ቪዲዮዎች በሉቃስ ወንጌል ምዕራፍ ሁለት እና በማቴዎስ ወንጌል ምዕራፍ ሁለት ላይ ጌታችን ኢየሱስ ክርስቶስ ወደ ግብፅ ሲሰደድ በሁለት ዓመቱ እንደሆነ ይኸውም እረኞች በመላእክ ተነግሯቸው ሕፃኑ የት እንደሚያገኙት በግርግም ታገኛላችሁ ተብለው ምልክት ተነግሯቸው ሲሄዱ በግርግም ተኝቶ እንዳገኙ ነገር ግን ሰብአ ሰገል ሲመጡ በቤት ሄሮድስም ስለ ሕፃኑ ሲመረምር ኮከቡ የታየበትን ወቅት እና ዓመተ ምሕረት አመት ሲመረምር ሁለት አመት መሆኑን እንደተረዳና በዚያውም ተነስቶ ያንንም መሰረት አድርጎ ሁለት አመትና ከዚያ በታች ያላቸውን በኢየሩሳሌም እና በአውራጃዋ ያሉ ህፃናትን በሙሉ እንዳስፈጀ እናስታውሳለን፣ ተነጋግረናል። ስለዚህ ጌታችን ኢየሱስ ክርስቶስ የተሰደደው በሁለት አመቱ ነው ማለት ነው። ስለዚህ ለምን ወደ ግብፅ ተሰደደ? ጌታችን ኢየሱስ ክርስቶስ ለምን ወደ ግብፅ ተሰደደ? ለምንስ ወደ ሌላ ሀገር አልተሰደደውም የሚለውን እና ያለን ማለት ነው። የተለያዩ ጸሐፊዎች በተለይ ቅዱሳን አባቶቻችን የቤተ ክርስቲያን ጸሐፊዎች ስለዚህ ስደት ተናግረዋል። ዘ ማይግሬሽን ኦፍ ዘ ሆሊ ፋሚሊ ማለት ነው። እንግዲህ እንደምታስታውሱት ዮሴፍ ዘ ቼስት አባታችን ጻድቁ ዮሴፍ ቅድስት ሰሎሜ እና እመቤታችን ቅድስት ድንግል በክሌ ማርያም ወላዲት አምላክ ከተወደደ ልጇ ጋር ነው፤ እና ይሄ ፋሚሊ ዘ ሆሊ ፋሚሊ ይባላል። ስለዚህ አባውት ዘ ማይግሬሽን ኦፍ ዘ ሆሊ ፋሚሊ ስለ ቅዱሱ ቤተሰብ ስደት ጉዞ ብዙ አባቶች የቤተ ክርስቲያን አባቶች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የምትቀበላቸው በቅዱሳንነታቸው የምትቀበላቸው አባቶች እንደነ ጆን ክሪስቶሶም ወይም ደግሞ ክሪሶስቶም፣ ጆን ክሪሶስቶም ማለት ዮሐንስ አፈ ወርቅ ማለት ነው። ቅዱስ ዮሐንስ አፈ ወርቅ ማለት ነው። እሱ እንዲሁም እንደነ ቅዱስ ሄሬኒዎስ የመሳሰሉ አባቶች ስለዚህ ስለ ቅዱሱ ቤተሰብ ጉዞ ወይም ስደት ጽፈዋል ማለት ነው። ከዚህ መካከል አንደኛው ምንድን ነው? ትንቢተ ነቢያትን ለመፈጸም ነው። ወደ ግብፅ የተሰደደበት ምክንያት እና ትንቢተ ነቢያትን ለመፈጸም ነው። እንግዲህ ጌታችን ኢየሱስ ክርስቶስ በዚህ ምድር ሲኖር ስለ እርሱ በነቢያት የተነገሩትን ትንቢቶች በሙሉ ፈጽሟል ማለት ነው በሙሉ ፈጽሟል ያንንም ከፈጸመ በኋላ በመስቀል ላይ መጨረሻ ላይ ነፍሱን ከስጋው በገዛ ፈቃዱ ከመለየቱ በፊት መጀመሪያ ያለው ምንድነው የተናገረው ምንድን ነው ሁሉ ተፈጸመ ነው ተፈጸመ ሁሉም ተፈጸመ የሚል ቃል ተናግሯል ማለት ነው ስለዚህ በነቢያት ትንቢት ስለ እርሱ የተነገሩትን በሙሉ ፈጽሟቸዋል ማለት ነው። እና ስለዚህ አንድ ወደ ግብፅ የተሰደደበት ምክንያት በነቢያት የተነገረውን ትንቢት ለመፈጸም ነው ማለት ነው። ለመፈጸም ነው በትንቢት ሆሴ ምዕራፍ 11 ቁጥር አንድ ላይ ልጄን ከግብፅ ጠራሁት የሚል አለ እና ስለዚህ ምክንያት እንደሆነ ሲናገር በዚህ በማቴዎስ ወንጌል ምዕራፍ ሁለት ላይ ስንነጋገርበት በነበረው ላይ እንግዲህ ዮሴፍ በሕልም ተረድቶ ሰብአ ሰገል ከመልአከ እግዚአብሔር ተነግሯቸው በሄሮድስ በኩል እንዳይሄዱ መንገድ ቀይረው ወደ ሀገራቸው እንዲመለሱ ተነግሯቸው መንገድ ቀይረው ሄዱ። ከዚህ በኋላ ለዮሴፍ ደግሞ በሕልም መልአኩ ተገልጦ ህፃኑንና እናቱን ይዘህ ወደ ግብፅ ሽሽ ብሎ መልአክ ነግሮታል። መልአክ እግዚአብሔር እና ከዚያ በኋላ ዮሴፍም ተነስቶ ህፃኑንና እናቱን ይዞ ወደ ግብፅ ሄደ ማለት ነው። ወደ ግብፅ ሄደ እና ይሄ የሆነበት ምክንያትም ምንድን ነው ይላል። በዚሁ በማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ አምስት ላይ እርሱ ተነስቶ ህፃኑና እናቱን በሌሊት ያዘና ከጌታ ዘንድ በነቢይ ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ወደ ግብፅ ሄደ ሄሮድስ እስኪሞት ድረስም በዚያ ኖረ ይላል አያችሁ ማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ አምስት ስለዚህ ወደ ግብፅ የሄደበት ምንድን ነው ይላል በነቢይ ልጄን ከግብፅ ጠራሁት የተባለው እንዲፈጸም ወደ ግብፅ ሄደ እንግዲህ የተወደዳችሁ የቲክቶክ ቤተሰቦች የመጽሐፍ ቅዱስ ጥቅስ ማውጣት የለመዳችሁ ወይም የምትችሉ ልጆች ወይም ወንድሞች እህቶች በዚህ ቲክቶክ ፕላትፎርም ላይ ይሄን ቪዲዮ የምትሰሙ ወንድሞችና እህቶች የመጽሐፍ ቅዱስ እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መጽሐፍ ቅዱስ መሰረት በፉትኖት ላይ ከግርጌ ላይ በመጽሐፍ ቅዱሱ ጥቅሶችን እንዴት ማውጣት እንደምንችል አስቀምጣለን አለች ማለት ነው፣ ቅድስት ተዋህዶ ቤተክርስቲያናችን እና አሁን ለምሳሌ ይሄንን አሁን ያልኳችሁን ማቴዎስ ወንጌል ምዕራፍ ሁለት ቁጥር አስራ አምስት ላይ በነቢይ ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ነው ወደ ግብፅ የሄደው የሚለውን ከግርጌ ላይ ታገኙታላችሁ። ከግርጌ ላይ ከዚያው ከማቴዎስ ወንጌል ምዕራፍ ሁለት ከግርጌ ላይ ማቴዎስ ምዕራፍ ሁለት ቁጥር አስራ አምስትን ሆሴ 11 ቁጥር አንድ ጋራ እንደሚሄድ ያሳያል ማለት ነው። ትንቢተ ሆሴ ምዕራፍ 11 ቁጥር አንድ ጋራ እንደሚሄድ ያሳያል። ያ ማለት በነቢይ ብሎ ቅዱስ ማቴዎስ ወንጌሉን ሲጽፍ በነቢይ ልጄን ከግብፅ ጠራሁት የተባለው ይፈጸም ዘንድ ነው ዮሴፍ እናቱንና ሕፃኑን ይዞ ወደ ግብፅ የሸሸው ብሎ ቅዱስ ማቴዎስ የጠቀሰው ከየትኛው ነቢይ ነው? በየትኛው ነቢይ የተጻፈ እንደሆነ ሲያመለክተን አባቶቻችን ከታች ሆሴ ምዕራፍ 11 ቁጥር አንድ መሆኑን ገልጸውልናል ማለት ነው። እዛም ጋር ስነድ ትንቢት ሆሴ ምዕራፍ 11 ቁጥር አንድ ላይ ስንሄድ እስራኤል ሕፃን በነበረ ጊዜ ወደድሁት፣ ልጄንም ከግብፅ ጠራሁት የሚል እናያለን። መጽሐፍ ቅዱስ እንግዲህ እንደምታውቁት ገጸ ንባባዊ ትርጉም አለው፣ ፍጹም ድርብርብ የሆነ ደግሞ ሚስጢራዊ ትርጉም አለው ማለት ነው። እና በዚያ አግባብ ልጄን ከግብፅ ጠራሁት የሚለው ይሄ ይፈጸም ዘንድ ወደ ግብፅ እንደሸሸ ወይም ደግሞ ወደዚያ ይዞ እንዲሄድ ለዮሴፍ በሕልም እንደተነገረው ቅዱስ ማቴዎስ ገልጾልናል ማለት ነው። ስለዚህ አንደኛው ወደ ግብፅ የሄደበት ወይም ደግሞ ወደ ሌላ አገር ሳይሆን ወደ ግብፅ የሄደበት አንደኛው ትንቢተ ነቢያትን ሊፈጽም ትንቢተ ነቢያትን ሊፈጽም ነው ማለት ነው።